ጠቅላይ ሚኒስትር ዶክተር አብይ አህመድ በሬስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር መከሩ። የዓለም አቀፉ አቶሚክ ኃይል በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና ክብካቤ፣ የእንስሳት ጤና፣ የጸጸፍ ላይ ዝንብ ማጥፊያ በኒውክሌር ኢንጂነሪንግና በቁጥጥር ማዕቀፎች ላይ ያተኮረ ነው። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ውይይታችን በመካሄድ ላይ ባሉ ድጋፎችና ና የወደፊት የትብብር እድሎች ላይ ያተኮረ ነበር ሲሉ ጽፈዋል። በተያያዘ ፎረሙ በአዲስ አበባ እየተካሄደ ሲሆን በተለይ በካንሰር የህክምና ግብዓት ተደራሽነት ላይ የሚስተዋለውን ኢፍትሐዊነት ለማሻሻልና በታዳጊ ሀገራት አቅርቦቱን ለማሳደግ ያለመ ውይይት ይደረጋል። የ12ተኛ ክፍል ማጠናቀቂያ ፈተና መሰጠት ተጀመረ። የትምህርት ምዘናና ፈተናዎች አገልግሎት እንዳለው የ12ተኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት በኦንላይን እና በወረቀት በሁሉም የመፈተኛ ማዕከላት እየተሰጠ ይገኛል። በዘንድሮ የ12ተኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስ እና በማህበራዊ ሳይንስ በአጠቃላይ 68588 ተማሪዎች ፈተናውን ሲወስዱ በአራት ዙር በሚሰጠው ፈተና 140 የሚጠጉ ተማሪዎች ፈተናውን በኦንላይን ይወስዳሉ። ፈተናው ከሰኔ 23 ጀምሮ እስከ ሐምሌ 8 ድረስ ይሰጣል። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ አስረከበ። ህንፃው በቤተ ክርስቲያኗ ይዞታ ላይ የተገነባ ሲሆን በአንድ ዓመት ተገንብቶ የተጠናቀቀ ነው።